የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ጠቅላይ ሚኒስትር አብይ አህመድ ስልክ ከመደወላቸው በፊት በአሜሪካ የሚገኙ ኢትዮጵያውያን ፖለቲከኞችን በመስሪያ ቤታቸው በኩል ማነጋገራቸው ሰማም። በሌላ በኩል የማርኮ ሩቢዮና የጠቅላይ ሚኒስትር አብይ አህመድ የስልክ ንግግርን በማስመልከት ጠቅላይ ሚኒስትሩም ይሁን የፕሮፓጋንዳ ልሳኖቻቸው ያሉት ነገር አለመኖሩ እያነጋገረ ነው። ዝርዝሩ ተዘጋጅቷል። በአማራ ክልል ከቀጠለው ጦርነት ጋር ቀጥተኛ ግንኙነት ያለው ሹምሽር ተካሂዷል። የምንዋጋው ለሕዝቡ ስንል ነው የሚሉት ወታደራዊ አዛዦች የሚያደርጉት ስምሪትም ቀጥሏል። እንመለከተዋለን። የብልጽግናው መንግስት ብርቱካን ተመስገንና የኢቢኤስ ሰራተኞችን በሽብር ወንጀል ከሶ ፍርድ ቤት አቀረበም። አገዛዙ ይህንን ያደረገው ሙያተኞቹ ከፍርድ በፊት ነፃ ሆኖ የመታየት መብታቸውን በመጣስ ወንጀለኞች መሆናቸውን የሚጠቅስ ዘጋቢ ፊልም በአሰራጭ ማግስት ነው። የቴሌቪዥን ጣቢያው ስራ አስኪያጅ ከቀናት በፊት የጣቢያው ስርጭት የተቋረጠው በአንድ የብልጽግናው አገዛዝ የጸጥታ ባልደረብ አማካኝነት ነው ብለዋል። ሰሙታላችሁም። አቶ ጌታቸው ረዳ እኔን ከስልጣን ማንሳት ይችላል ብለው ያቋቋሙት ምክር ቤት ስራ ላይ ነኝ አለም። የቋሚ ኮሚቴው አባላትን መግለጫ ሰጥቷል፣ እንመለከተዋለን። የአራት ኪሎ አስተዳደርን ከሶማሊያ ጋር ያስታረቁት የቱርኩ ፕሬዝደንት የሁለቱ መንግስታት ሰላም ገና እንዳልተረጋገጠ ጠቆሙ። ፕሬዝደንቱ ዘላቂ ሰላም እስኪመጣ ድረስ እንደሚሰሩም ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ጠቅላይ ሚኒስትር አብይ ስልክ ከመደወላቸው በፊት በአሜሪካ የሚገኙ ኢትዮጵያን ፖለቲከኞችን በመስሪያ ቤታቸው በኩል ማነጋገራቸው ሰማም። በሌላ በኩል የማርኮ ሩቢዮና የጠቅላይ ሚኒስትር አብይ ስልክ ንግግርን በማስመልከት ጠቅላይ ሚኒስትሩም ይሁን የፕሮፓጋንዳ ልሳኖቻቸው ያሉት ነገር አለመኖሩ እያነጋገረ ነው። ጠቅላይ ሚኒስትር አብይ ከአዲሱ የአሜሪካ መንግስት ጋር ግንኙነትን ለመፍጠር የተለያዩ ጥረቶችን ያደረጉት ገና የዶናልድ ትራምፕ መመረጥ ይፋ ከመሆኑ ሰዓታትን አስቀድመው በለጠፉት የእንኳን ደሳሎት መልእክት ነበር። ከዛ በኋላም በበዓለ ሲመቱ ላይ ኢትዮጵያ መገኘት ትፈልጋለች በሚል ጥያቄ አቅርበውም ከዋይት ሀውስም ሆነ ከስቴት ዲፓርትመንት ፊትና ጆሮ ተነፍቋቸው ቆይተዋል። ለአሜሪካ ሰልል ነበር፣ አሜሪካን ወዳት አለው፣ ለአሜሪካ ሞት አለው፣ ከአንዳንድ አሜሪካውያን በላይ አሜሪካን አውቃት አለው በማለት ዘ ኒው ዮርከር ተናግሮ የነበሩት ጠቅላይ ሚኒስትር አብይ የዶናልድ ትረምፕ አስተዳደር ወደ ስልጣን ከመጣ በኋላ በይፋ አግኝቷቸው ስለማውቁም አልተዘገበም። ባሳለፍ ነው ረቡዕ ከሰዓት ግን በአሜሪካ የሚገኙ ኢትዮጵያን ፖለቲከኞች የሀገሪቱ የውጭ ጉዳይ ሚኒስትር ኃላፊዎች ማነጋገራቸው ተሰምቷል። ፖለቲከኛው ይልቃል ጌትነት ለኢትዮ ፎረም እንደተናገሩት እርሳቸውን ጨምሮ ሶስት ስመጥር ፖለቲከኞች ከስቴት ዲፓርትመንት በተደረገላቸው ግብዣ ከሚኒስትሩ የምስራቅ አፍሪካ ኃላፊ፣ የኢትዮጵያ ዴስክ ኃላፊና የኤርትራ ጋራ የሱዳንና የሶማሊያ ኃላፊዎች ጋር ተወያይተዋል። ኢትዮጵያ በሀገር ውስጥና ከጎረቤት ሀገራት ጋር ስላለችበት ሁኔታ የሚያስረዳ ሰነድ በጽሁፍ አቅርበናል ያሉት አቶ ይልቃል በጠቅላይ ሚኒስትር አብይ አህመድ የምትመራው ኢትዮጵያ በሀገር ውስጥ በእርስ በርስ ጦርነት ውስጥ ያለች መሆኗን ሀገሪቱን የሚመራው መንግስትም ጎረቤቶቹን የሚተነኩስና በስጋት የሚታይ መሆኑን በውይይት ወቅት መነሳቱንም ፖለቲከኛው ለጣቢያችን አረጋግጧል። አሜሪካ የኢትዮጵያ ጉዳይ እንደሚያሳስባትና ሀገሪቱ ከጎረቤቶቿ ጋር መልካም ጉርብትናን እንድታዳበር ፍላጎታቸው መሆኑን የአሜሪካ ባለስልጣናት አስረድተውናል ያሉት ይልቃል አዲሱ የዶናልድ ትረምፕ አስተዳደር ኢትዮጵያንም ሆነ ጠቅላይ ሚኒስትር አብይ አህመድን በተመለከተ ያለው አተያይ በማስመልከትም ኃላፊዎቹ በጥልቀት አስረድተውናል ካሉ በኋላ ጉዳዩን ግን ከማብራራት ተቆጥቧል። ይህንን ውይይት ከኛ ጋር ማድረግ ያስፈልጋቸው ጠቅላይ ሚኒስትሩ ጋር ለመደወል መሆኑን ያወቅ ነው። ዛሬ ሚኒስትሩ ማርኮ ሩቢዮ እና አብይ ተነጋገሩ የሚል ዜና ሲሰራጭ ነው ብሏል። የአሜሪካው የውጭ ጉዳይ ሚኒስትር ከኢትዮጵያው ጠቅላይ ሚኒስትር ጋር ተደዋውሎ መነጋገራቸውን ስቴት ዲፓርትመንት ያረጋገጠ ቢሆንም የብልጽግና የመገናኛ ብዙሀንና ራሳቸው ጠቅላይ ሚኒስትሩ ጉዳዩን በማስመልከት ግን ያሉት ነገር የለም። ለእርሳቸው የሚመቻቸውና የሚፈልጉትን ነገር ያወሯቸውን ሰዎች በማወደስና በማድነቅ ከወንድሜ ጋር ተወያየሁ በማለት በትዊተርና በፌስቡክ ገጻቸው ላይ ሲጽፉ የሚታወቁት ጠቅላይ ሚኒስትር አብይም ይህንን ጉዳይ በማስመልከት ምንም አለማ ማለታቸው ማነጋጋሪ ሆኗል። ይህንን በማስመልከት አስተያየታቸውን የጠየቅናቸው ኢንጂነር ይልቃል ጌትነት ማርኮ ሩቢዮ የአብይ ጦረኛ ፖሊሲን ተችተውና ከጎረቤት ሀገራት ጋር በተለይም በሱዳን ባለው ሁኔታና ከኤርትራ ጋር ባለው ግንኙነት ላይ መሰረት አድርገው ጠቅላይ ሚኒስትሩን ከድርጊታቸው እንዲታቀቡ ተናግረዋቸው ሊሆን እንደሚችል ከረቡዕ ዕለቱ ተነስተው ግምታቸውን አስቀምጧል። አሜሪካ በሱዳን ወቅታዊ ፖለቲካ ላይ የአል ቡርሃን ደጋፊ ስትሆን የጠቅላይ ሚኒስትር አብይ አህመድ አስተዳደር በአንጻሩ የተባበሩት አረብ ኤምሬቶች ወኪል ሆነው በመሐመድ ቢን ዛይድ የሚደገፈውን የፈጥኖ ደራሹን ሚሊሻ እንደሚደግፉ ይነገራል። በዚህኛው የአራት ኪሎ አገዛዝ አቋም ላይም አሜሪካ ደስተኛ እንዳልሆነች የሚነገር ሲሆን ወደ ኤርትራ አቅጣጫ ውጊያ ከፍታለሁ የሚለው ፕሮፓጋንዳም እንዳሰጋት አስተያየት ሰጪዎች ይናገራሉ። ኢትዮጵያ እነዚህን የአሜሪካ ፍላጎቶችን የሚጻረሩ ድርጊቶች ውስጥ እንድትሳተፍ የማይፈልጉት ማርኮ ሩቢዮ ለጠቅላይ ሚኒስትሩ የሰጧቸው ትዕዛዝ አሊያም ተግዛዝ በመኖሩ ምክንያት ሚዲያዎቻቸውም ሆኖ ራሳቸው ጠቅላይ ሚኒስትሩ ጉዳዩን የጥበቃ ዝምታን መርጦ ሊሆን እንደሚችል የገለጹልን ደግሞ አንድ የውጭ ጉዳይ ሚኒስቴር ባልደረባ ናቸው። በአፍሪካ ቀንድ መረጋጋት ለማምጣትና በቀጠነው በጋራ ቅድሚያ በሚሰጣቸው ጉዳዮች ዙሪያ ተወያይተናል በማለት ዲፕሎማሲያዊ ቃላት ያጀቡት መግለጫ ግን ከአሜሪካ መንግስት በኩል ተሰራጅቷል። በአማራ ክልል ከቀጠለው ጦርነት ጋር ቀጥተኛ ግንኙነት ያለው ሹም ሽር ተካሂዷል። የምንዋጋው ለሕዝቡ ስንል ነው የሚሉት ወታደራዊ አዛዦች የሚያደርጉት ስምሪትም ቀጥሏል። የብልጽግናው መንግስት የአማራ ክልል ተወካዮችን እያቀያየረ በማይቀየር ማህበረሰብ ላይ የሚያካሄደውን ጦርነት እንደቀጠለም ይገኛል። ፋኑ ተዳክሟል፣ በሺዎች እጅ ሰጥተውናል፣ ወዘተ በሚሉ ንግግሮቻቸው የሚታወቁት፣ በክልሉ የጦርነት ሂደትም ስማቸው ተያይዞ የሚነሳው የሰላምና ጸጥታ ቢሮ ኃላፊው ደሳለኝ ጣሰው ተባረዋል። በእርሳቸው ምትክ ደግሞ እሸቱ የሱፍ የተባሉት ሰው የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ተደርገው ተሹሟል። ብልጽግና በአዲስ አበባ በፌዴራል መስሪያ ቤቶች ሲገለገልባቸው ለአመታት የቆዩት ዘላለም መንግስቴ ደግሞ በሌላኛው ተሰናባች ደስ እየደጀን ምትክ ወደ ክልሉ ተልከው ፖሊስ ኮሚሽነር እንዲሆኑ ተደርጓል። የፌዴራል ፖሊስ ኮሚሽን የደመላሽ ገብረ ሚካኤል መከተል ሆነው እስካለፈው ሳምንት ድረስ ሲሰሩ የነበሩት ዘላለም መንግስቴም በተለይም በአማራ ክልል የአስቸኳይ ጊዜ አዋጁ በታወጀ ሰሞን የጅምላ እስር ዘመቻዎች ጋር ስማቸው አብሮ ነሳ እንደነበርም የሚታወስ ነው። አቶ አስጃላላምሬ ደግሞ የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ ሆኖ መሾማቸው ታውቋል። ይህ ሹምሽር የክልሉ የጸጥታ ሁኔታን የሚያሳይም ሆኗል። የመከላከያ ሰራዊቱን በክልሉ የጸጥታ አካላት የመተካት እቅዱ የጊዜ ሰሌዳ ሳይሳካ ከቀረሙ ወራት እየተቆጠሩ ነው። የቀደሙ የሚሊሻ ሚያድማ ብተና አባል አሰልጣኞች የት እንደደረሱ ሳይነገር ከሰሞኑ ደግሞ ሌሎች ለእርስ በርስ ጦርነቱ የተዘጋጁ ኃይሎች ሰልጥነው በየአካባቢው እንደተበተኑ ሲገለጽ ሰንብቷል። እነዚህ ሰልጣኝ የክልሉ ወጣቶችም የሚላላኩ አመራሮች ተቀይረውላቸው በሌላው ወገን ከተሰለፉ ወንድሞቻቸው ጋር እንዲዋጉም ይሆናሉ። ይህ የክልሉ የጸጥታ ኃይል ከመከላከያ ሰራዊቱ ጋር በመሆን የሚያደርገውን የእርስ በርስ ጦርነትንም የጥምር ጦሩ ዘመቻ ሲሉ የሰራዊቱ አዛዦች ይጠሩታል። ፊልድ ማርሻል ብርሃኑ ጁላ አንድ ሰሞን ይህንን የራሳቸውን ሕዝብ የሚገድል ውጊያ ለሕዝቡ ስንል የምናደርገው ውጊያ ነው ብለውትም ነበር። የኢትዮጵያ ሕዝብ ቢሰማን ጥሩ ነው። እኛ ልምድ አለን እኛ ለሕዝባችን ምን ዋጋ እኮ ለህዝባችን፣ ምን ታዳወቀ፣ ለህዝብ ካላሰም፣ አገሪቷ ትፍረስ፣ ይጨፋጨፍ። ፊልድ ማርሻሉና አገዛዛቸው ያቀረቡት ጥሪን ተከትሎ የሰማው የኢትዮጵያ ህዝብ ግን በእነዚህ ጦርነቶች ቀውስ ውስጥ እንዲገባ ነው የሆነው። እናም ጥያቄው ለህዝብ ብላችሁ ተዋጉ ሳይሆን ለህዝብ ብላችሁ አትዋጉ የሚል ይሆናል። የብልጽ ግና መንግስት ብርቱካን ተመስገንና የኢቢኤስ ሰራተኞችን በሽብር ወንጀል ከሶ ፍርድ ቤት አቀረበም። አገዛዙ ይህንን ያደረገው ሙያተኞቹ ከፍርድ በፊት ነጻ ሆኖ የመታየት መብታቸውን በመጣስ ወንጀለኞች መሆናቸውን የሚጠቅስ ዘጋቢ ፊልም በአሰራጭ ማግስትም ነው። የኢቢኤስ ቴሌቪዥን ስራ አስኪያጅ ከቀናት በፊት የጣቢያው ስርጭት የተቋረጠው በአንድ ያገዛዙ የጸጥታ ባልደረባ ነው ብለዋል። የቴሌቪዥን ጣቢያው ስራ አስፈጻሚ ደግሞ ብዙ አመራሮቻችን ታስረውብናል ሲሉ ገልጿል። ዶኩመንተሪዎችን በማዘጋጀት ለ ለህዝብ ካደረሰ በኋላ በምስል ጭምር የሚያቀርባቸውን ግለሰቦችን ደብዛቸውን በማጥፋት የሚታወቀው የብልጽግናው መንግስት ዛሬ ወጣት ብርቱካንና የኢቢኤስ ባለሙያዎችን ፍርድ ቤት አቅርቧል። የፌደራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞችንና ብርቱካን ተመስገንን ጨምሮ ስምንት ሰዎች ናቸው በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት። የኢቢኤስ ቴሌቪዥን ስራ አስኪያጅና የመገናኛ ብዙሃኑ አንዱ ባለድርሻ የሆኑት አቶ ነብዩ ጡ መልሳን በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ሀይሌም የስቱዲዮ ዳይሬክተሩ አቶ ንጥር ደረጀም የረዳት ፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀን ፍርድ ቤት ከቀረቡት ውስጥ ናቸው። ፖሊስ ባቀረበው ክስ ተጠርጣሪዎች ወንጀሉን የፈጸሙት የጦር መሳሪያን በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል እየተንቀሳቀሰ ይገኛል ካለው ጽንፈኛ ሲል ከጠቀሰው ቡድን አመራሮች ጋር በጥቅም በመተሳሰር ነው ይላል። መንግስት የህዝብ ተቀባይነት እንዲያጣናም አለም አቀፍ ተጽዕኖ እንዲያድርበት በማሰብ ህዝቦች መካከል ቅራኔ በመፍጠር ወደ ግጭት እንዲገቡ ለማድረግ ተልእኮ ተቀብሏል በማለትም ክሱን ይቀጥላል። የፌደራል ፖሊስ በማመልከቻው ማጠቃለያ ላይ ተጠርጣሪዎቹ በህዝብ አመኔታ አግኝቶ የተመረጠን መንግስት በኃይል አስገድዶ ከስልጣን ለማውረድ ሲንቀሳቀሱ ይዣቸዋለሁ የሚልም አካቶበታል። የኢቢኤስ ቴሌቪዥን ጣቢያ ሰራተኞች እነዚህን የፖሊስ ውንጀላዎችን በራሳቸው አንደበትና በጠበቆቻቸው በኩል ባቀረቧቸው መከራከሪያዎች አስተባብለዋል። ጋዜጠኛ ታሪኩና ረዳት የፕሮ ፕሮግራም አዘጋጇ ህሊናን የወከሉ ጠበቃዎች፣ ደንበኞቻችን ቢጠረጠር እንኳን በሽብር ወንጀል ሳይሆንም የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣ አዋጅ ላይ ባሉ ድንጋጌዎች መሆን እንደሚገባው ተከራክሯል። የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ አቶ ነብዩ በችሎቱ ከትናንት በስቲያ ረቡዕ ወደ ቴሌቪዥን ጣቢያው ሲደርሱ ቅጥር ግቢው በጸጥታ ኃይሎች ተከቦ ማግኘታቸውን ገልጸው የብልጽግናው መንግስት ወታደሮች ከመጡ በኋላ ሰራተኞች ከጣቢያው ህንፃ መውጣታቸውንና የቴሌቪዥን ጣቢያው ቻናሎች በአንድ መርማሪ ትእዛዝ እንዲጠፉ መደረጋቸውን አብራርቷል። የሚሊየን ህዝብ ቻናልን አጥፍታል፣ የፖለቲካል ኢምፕሊኬሽን አለው ስል አልሰማኝም ሲሉ በወቅቱ የነበረውን ሁኔታ ለፍርድ ቤቱ አስረድቷል። የቴሌቪዥን ጣቢያው የፕሮግራም ዳይሬክተር ጋዜጠኛ ታሪኩ በፖሊስ ማመልከቻ ላይ የተጠቀሰው የቴሌቪዥን ፕሮግራም የተሰራበትን ሂደት ለፍርድ ቤት አስረድቷል ፕሮግራሙ የጋዜጠኝነት ስራ መሆኑን የገለጸው ታሪኩ የፖለቲካ አጀንዳ አንስቶ እንደማያውቅ አመላክቷል ተራ የቢሮ ተከፋይ ደመወዝተኛ ነኝ ስለዚህ ተበዳይ ብርቱካንን በማታለል ምንም ጥቅም የማገኝ አይደለሁም ሙያዬ ነው እዚህ ጋር የሰራሁት ሲልም ታሪኩ ተናግሯል የፕሮግራም ዳይሬክተሩ በአሁኑ ወቅት በፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ በጨለማ ክፍል ታስሮ እንደሚገኝና እዛውም እንደሚጸዳዳ ለፍርድ ቤቱ አቤት ብሏል የፌዴራሉ ከፍተኛ ፍርድ ቤት ፖሊስ በጠየቀው ሰው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል ሲል ኢትዮጵያ ኢንሳይደር ዘግቧል። ዛሬ የቅርታ እንዲጠይቁ በመገናኛ ብዙኃን እንዲወጡ የተደረጉትና ከነ ባለቤታቸው ታስረው የነበሩት ዋና ስራ አስፈጻሚው አማን ፍሳጽዮን ደግሞ አመራሮቻቸው ጭምር እንደታሰሩ ሲናገሩ ነው የተሰሙት። በጣም ብዙ ልጆቻችን ናቸው ቤት ውስጥ ትልቅ ፖዚሽን ያላቸው ልጆች አሁንም ዲቴን ተደርገው ጥያቄ ላይ ናቸው አሉት በጣም የተቀናጀ ኃይል ነው ይህንን ፕሮግራም የሰራው ብለን እያመን አምነናል የእኛንም ልጆች እዚህ ውስጥ ኦኬ አሁን እንደምናየው ኢንቫልቭ እንዲያደርጉም አድርጎታል አቶ ጌታቸው ረዳ እኔንም ከስልጣን ማንሳት ይችላል ብለው ያቋቋሙት ምክር ቤት ስራ ላይ ነኝ አለም የቋሚ ኮሚቴው አባላት መግለጫ ሰጥተዋል የስልጣን ዘመናቸው ሊጠናቀቅ ጥቂት ሳምንታት ሲቀሩ አቶ ጌታቸው ረዳ እኔንም ማንሳት ይችላል ያሉት ምክር ቤት ማቋቋማቸው አይዘነጋም የትግራይ ጊዜ አስተዳደር ምክር ቤት የተባለው የተቋም የቀድሞን የክልሉን ፓርላማ ስልጣንና አወቃቅረን የሚተካ ሆኖ የቀረበናም ሰባት የቋሚ ኮሚቴ አባላት ያሉት ነው። የትግራይ ጊዜያዊ አስተዳደር ምክር ቤት በሚል እንዲጠራ ተወስኖ የተዘጋጀው ይህ ምክር ቤት ተልእኮም የጊዜያዊ መንግስቱን ስራ አፈጻጸም መከታተልና መቆጣጠር፣ እንደዚሁም ውሳኔ መስጠት ይሆናል መባሉም አይዘነጋም። በወቅቱ ምክር ቤቱ ሲቋቋመ አቶ ጌታቸው ረዳ ፕሬዚደንቱን ከስልጣን የማንሳት ስልጣን ጭምር እንዳለው ሲናገሩም ነበር። ይህ ምክር ቤት እርሳቸው ከትግራይ ለቀው ከወጡ በኋላና የጊዜያዊ መንግስታቸው የስራ ዘመን መጠናቀቁ ከተገለጸ ወዲህ ህልውናው አጠራጣሪ ሆኖ ል ምንም እንኳን ከስልጣናቸው ቀንሰው ስልጣን የሰጡት ፕሬዚዳንት በአሁኑ ወቅት በክልሉ ባይገኙም ምክር ቤቱ ግን ስራውን እየሰራ መሆኑን በሰጠው መግለጫ አሳውቋል። ምክር ቤቱ ስራ ላይ ቢሆንም በላይኛው የጊዜያዊ መስተዳድሩ መዋቅር ውስጥ የተፈጠረው ቀውስ ለስራችን ስራችን እንቅፋት ሆኖብናል ያሉት በምክር ቤቱ ውስጥ የሰላም ስምምነቱን የሚከታተለው የቋሚ ኮሚቴው ሰብሳቢ የሆኑት አቶ የሴፍ በረህ ናቸው። የምክር ቤቱ ሌላ ባል ያረናው አምዶም ገብረስላሴ በበኩላቸው አገልግሎት ሰጪ ተቋማት ስራቸውን ስለሚሰሩበት ሁኔታ ክትትል እያደረግን ነው ብሏል። አንድ መቶ ሀምሳ ሁለት አባላት ያሉትና በአቶ ጌታቸው ረዳ አመራርነት ወቅት በካቢኔ ደንብ የተቋቋመው የምክር ቤት በህወሓት ተቃውሞ የገጠመው ሲሆን የሰራዊቱ ተወካዮችን በአባልነት አልገቡበትም። ምክር ቤቱ በፕሬዝደንቱ አቅራቢነት የክልሉን ስራ አስፈጻሚ አባላትን ሹመት የማጽደቅ ስልጣን የተሰጠው ሲሆን የፕሪቶሪያው ስምምነትን የሚቀበሉ አካላት ሁሉ ሊወከሉበት እንደሚገባና የሰራዊቱን ተሳትፎ በተመለከተም መቃወም ያለብን ለአንድ ወገን የሚወግን ከሆነ እንጂም የሰራዊቱ ተወካዮች በምክር ቤቱ መወከላቸው ተገቢ ነው። ጥቃታችንን ሲከላከል የነበረና አሁንም ያልተጠናቀቀው ትግላችን መከተ ስለሆነም ሰራዊቱ እጅግ ያስፈልጋል በማለት አቶ ጌታቸው ምክር ቤቱ የተቋቋመለት መናገራቸውም የሚታወስ ነው። የብልጽግናው መንግስት ከሶማሊያ ጋር ያስታረቁት የቱርኩ ፕሬዚደንት የሁለቱ መንግስታት ሰላም ገና እንዳልተጠናቀቀ ጠቆሙ። ፕሬዝደንቱ ዘላቂ ሰላም እስኪመጣ ድረስ እንደሚሰሩም ተናግሯል። ፕሬዚደንት ኤርዶሃን በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የተናገሩ ሲሆን የሶማሊያ ፕሬዚደንት ሀሰን ሼ መሐመድንም አንካራ ላይ ተቀብለው አነጋግሯል። ብልጽግና ለሶማሌላንድ እውቅና ሰጥቼ ወደ ብከራ እያለሁ የሚል የመግባቢያ ውል መፈራረሙን ከገለጸ በኋላም ለአንድ ዓመት ኢትዮጵያን አስወግ ተጓጉዞ በመጨረሻም በቱርኩ ፕሬዚዳንት ኤርዶሃን አደራዳሪነት ይህንን ጉዳይ እንዲተው መደረጉ አይዘነጋም። ሁለቱ መንግስታት ተስማምተው የመጨረሻውን ፊርማ ባሳለፍ ነው የካቲት መጨረሻ ላይ ፕሬዚደንት ኤርዶሃን በተገኙበት እንደተፈራረሙ ተገልጾ የነበረ ቢሆንም እስካሁን ግን የስምምነቱ ተግባራዊነት ምን ደረጃ ላይ እንደደረሰ በይፋ አልተነገረም። የቱርኩ ፕሬዚደንት ይህንን ጉዳይ በተመለከተ ሲናገሩም፣ የሁለቱ መንግስታት ግንኙነት ዘላቂ ሰላም ላይ የተመሰረተ እንዲሆነ ሰራለሁ በማለት አሁንም ያላለቀ ጉዳይ መኖሩን ዲፕሎማሲያዊ በሆነ መንገድ ገልጸውታል። ፕሬዚደንቱ ለሶማሊያ ደህንነት የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገውን ድጋፍ እንደማታቋርጥ ለሐሰን ሼክ መሐመድ አረጋግጠውላቸዋልም ተብሏል። ቱርክ ሶማሌላንድ ከሶማሊያ እንድትገነጥል ከማይፈልጉ ሀገራት ተርታ የምትመደብም ናት። ኢትዮጵያን ያነሱት ኤርዶሃን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪመጣ እንደዚሁ መረጋጋት እስኪሰፍን ድረስ ድጋፋችን እንዳለ ነው ብሏል። በቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶሃን አደራዳሪነት ታህሳስ 2 2017 የተደረሰው የአንካራው ስምምነት ኢትዮጵያ ያለው ጉዞ ግዛትና ዲፕሎማሲያዊ ኪሳራ የዳረገ ስለመሆኑ ተደጋግሞ የተነገረ ጉዳይ ነው። ሁለቱ የአፍሪካ ቀንድ ሀገራት ልዩነታቸውን በሰላም ቋጭተው ስምምነት ላይ ለመድረስ በሚያደርጉት ጥረት አሸማጋይ የሆነችው ቱርክ የሀገራቱን የመጀመሪያ ዙር የቴክኒክ ድርድር ባሳለፍ ነው የካቲት 11 አንካራ አሰናድታ የውጭ ጉዳይ ሚኒስትሩ ጌዲዮን ወደ ቦታው መጓዛቸውን መዘገባችንም አይዘነጋም። ሆኖም ዝርዝር ውጤቱ ይፋ አልሆነም። ቀጣዩ የቴክኒክ ድርድርም ለተያዘው ወር ቀጠሮ የተያዘ ቢሆንም እስካሁን ዱኡካን ቡድኑ መገናኘታቸው አልታወቀም። ፕሬዚደንት ሀሰን ሼህ መሐመድ ወደ ቱርክ አቅንተው ከፕሬዚደንት ኤርዶሃን ጋር የመከሩት ሞቃዲሾን የከበበ የአልሻባብ ጥቃት እየተፈጸመ ስለመሆኑ እየተዘገበ በሚገኝበት ተመሳሳይ ወቅትም ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።